ሰላም ሰላም፣ የተወደዳችሁ እና የተከበራችሁ የብሩ ፈርኒቸር ቤተሰቦች፣ እንዴት ናችሁ? ዛሬ ደግሞ የተለያዩ እቃዎች ይዤላችሁ መጥቻለሁ። በጣም የሚያማምሩ እቃዎች አልጋ፣ ኮስሞቲክስ፣ የኮርነር ቡፌ ምናምን፣ ሶፋ አሉን። ይህን ቻናላችን ላይክ፣ ሰብስክራይብ እያደረጋችሁ የቤተሰቦቻችን አባል ሆኖ አበረታቱን። ዛሬ የሚያማምሩ እቃዎች አሳያችኋለሁ ማለት ነው። ብዙ እቃዎች አሉ። እዚህ ጋ አሁን ይሄ ቁምሳጥን ነው። ወደዛ ሁለት ሜትር ታርባ ነው። እንደዚህ ሁለት ሜትር ታርባ በሁለት ሜትር ነው እየተሰራ ያለው ይሄ ይሄን ይመሳ። መደርደሪያው መሳቢያ እዝጋለው። ይሄ እዝጋ ሱፍ መስቀያ ያለው ቤቱ ተሄደ በኋላ ነው የሚደረግልን መስታወት። እዝጋለው። ይሄ ደግሞ ሙሉ መደርደሪያ ነው ማለት ነው። ሙሉ መደርደሪያ ነው። እዚህ ጋር መሳቢያ ያለው ተስር ይሄን ይመስላል። ኮስሞቲክሷ ምችን ትመስላለች። ማሽ ነው። ኮስሞቲክችን ካሜራ ባት ይሄ እዚ ጋ ጅምላየት አለ። ጅምላየቱን ደግሞ ማታ በቀጣይ ቪዲዮ አሳያችኋለሁ። እዚጋ መሳቢያ አለ። ሶስቱ መሳቢያዎች እናን ይመስላል። አልጋው ደግሞ በጣም የሚያምር ዘመናዊ አልጋ ነው። እዚህ ጋር መብራት አለው፣ ጅምላይት አለው፣ ከስርም ጅምላይት አለው። እዚህ ጋር መብራት አለ። ሀሳብ አስተያየት እንፈልጋለን። እዚህ ጋር መሳቢያ አለው፣ ሶስት መሳቢያዎች ሜትር ካምሳ ተኋላ ደግሞ እዚጋ አረፍ ማለት ይቻላል። ማን ይሄ መሳቢያም ነው አረፍ ማለት ይቻላል። ዝጋ በጣም ያምራል። ሀሳብ አስተያየት ተናንተን የምንፈልገው እኛ ውበቱን ጠብቀን ጥንካሬውን ጠብቀን እንሰራለን። እናንተ ደግሞ ሀሳብ አስተያየት፣ ቀለም፣ ዲዛይን በእናንተ ምርጫ ነው የምንሰራላችሁ። እቺ ደግሞ ቡፌ ምናት፣ ቴሌቪዥን ማስቀመጫም ነው የምንጠቀመው። በሁለቱም መጠቀም ይቻላል ማለት ነው። እዚህ ጋር እዚች ጋር አንዳንድ ሲዲዎች ይደረድራል። ይሄ መሳቢያ አለው። ሁለት ሁለት መሳቢያ ያላቸው። እዚህ ጋር በር አለ። እዚህ ጋር ያለው መክፈያ እንጠብለማ። እዚህ ጋር አንዳንድ ሲዲ ማስቀመጫ መክፈያ ያለው እና ይሄን ይመስላል። ቴሌቪዥኑ እዚህ ጋር ይታሰራል። ይሄ ዜሮ ስድስት በጣም ጠንካራ ሚዲያፍ ነው። ዜሮ ስድስት ስለሆነ ሚዲያፉ አንዳንድ ልጆች ምናምን ቢነካው እንደያቅ ፍላት ቴሌቪዥን እዚህ ጋር ቴሌቪዥኑ መታሰር ይችላል ማለት ነው። እዚህኛው ላይ እች ደግሞ ኮርነም ቡፌ ነው። ኮርነም ቡፌ እዚህ ጋር መሳቢያ አለው። ወደዚህ ሁንና እናሳያቸው። እዚህ ጋር አንዳንድ መደርደሪያ አለ ይህን ይመስላል ይህን ይመስላል ማለት ነው። ኮርነር ቡፌው ይህን ይመስላል። እዚህ ጋ መሳቢያ አለው። በጣም የምታምር ኮርነ ቡፌ ናት። ቤት ተገባ በኋላ ነው በጣም የሚያምሩ ይሄ ማለት ነው። እዚህ ጋር ደግሞ ሶፋም አለን የምግብ ጠረጴዛ አሉን። እስኪ ወደ ምግብ ጠረጴዛው እንሂድ። ምግብ ጠረጴዛው ይሄን ይመስላል። ወንበሮቹ በጣም ዘመናዊ ወንበሮች ናቸው። እግሮቹ እንደ የቻይና እንትኖች አይደሉም። ይሄ ዋንዛ ነው እንትኑ እግሩ ራሱ ቶርኖ ወጥቶለት በዋንዛ ነው። ይሄ ራሱ በጣም ውበቱ ራሱ ለየት ያለ ነው። እዚህ ጋ ይሄ ቴብሉ እንትን አለው። እቤት ሄደ በኋላ ነው እንትኑ የሚሰራለት። ወደ አዲስ አበባ ስለሆነ የሚሄደው ሩቅ ጉዞ ነው። መስተዋት አለው። ይሄ መስተዋት አለው። ጥቁር መስተዋት አለው። እዚህ ላይ የሚደረግ በጣም ያምራል፣ ደሞ ያ ሲደረግበት ምግብ ተመግበው ሲያበቁ እንደዚህ ይገባል ማለት ነው። ቦታ እንኳን አይፈጅም። ሶፋችን ደግሞ ይሄን ይመስላል። እቺ ኮርነር ሶፋና ክብ ነው በጣም ይሄ ሶፋ ባለ ሶስት ነው ባለ ሶስት ነው እና ይሄን ይመስላል። መስተዋቱ እዚህ ጋር ይሄ መስተዋት ነው። ሐሳብ አስተያየት እንፈልጋለን። ብሩ ፈርኒቸር 24 ሰዓት ሰርቶ በቀጠሮ ያደርስላችኋል። እዘዙን ያላችሁበት ቦታ ይዘንላችሁ እንሄዳለን ማለት ነው። ሐሳብ አስተያየት ካለ ቤታችሁ ድረስ እናደርሳለን። ብሩ ፈርኒቸር ብለው ይዘዙን።